ጤና ይስጥልኝ። ጤና ይስጥልኝ። ሁለት ሁለት ብትሆኑ እንደዚህ ያዋጣናል፣ እዚህና እዚሁ። ከዛ አንዳንድ አንድ ማይክ የያዛችሁ እንደዚህ ብትሆኑ ደግሞ ሼር ታደርጋላችሁ ማለት ነው። እንዴት ናችሁ? እንኳን ደህና መጣችሁ። የወንድማችንን ነፍስ ይማር ብለናል። ቅድም ከካሜራ ጀርባ ከወንድማችን ጋር እያወራን ነበረ። በጣም አሳዛኝ ነገር ነው የተፈጠረው እንግዲህ ፎቶ ላይ እንዳየ ነው። በጣም ወጣት ልጅ ነው። በጣም ተስፈኛ የሆነ ሰው ነው። አጋጣሚው በጣም ያሳዝናል። ካሰባችሁ ታሳብ በላይ እና ለሌሎችም ትምህርት ስለሚሆን እስኪ ምንድን ነው የተፈጠረው? ስማችሁን አስተዋውቁን እና የተፈጠረውን እስኪ አጫውቱን መጀመሪያ። እሺ፣ እናመሰግናለን። ለዚህ ዓላማ እና ለዚህ የታቀደው ትልቁ ፕሮግራም ወንድማችን ቢንያምን በጣም ለኢትዮጵያ ከዚም አልፎ ለዓለም ይሆን ትልቅ አርአያ የሆነ ነገር ስለሆነ የወንድማችን ሙት አመት ስናሳልፍ እሱን ታሳቢ በማድረግ ትንሽም ነገር ቢሆን ባይጠቅምም የእሱ ነፍስ እንዲምር በሚል ሙት አመቱን ለማሰብ ነው እዚህም ቦታ የመጣ ነው። ምንድነው የተፈጠረው? የዛሬ አመት ጾም ቅበላ ቀን መጋቢት አንድ 2015 ከጠዋት ሁለት ሰዓት አካባቢ ከቤታቸው ከነ ባለቤቱ ወደ እንጦጦ አኮ አርሴማ ንስሐ ለመቀበል ሁለት ሺ አስራ ስድስት ንስሐ ለመቀበል አኮኳር የሚሄዱና ንስሐ ተቀብለው አምስት ሰዓት አካባቢ ወደ ቤታቸው ሲመለሱ አጋጣሚ አብረው እየሄዱ ያለ እሱ ነዳያኖች እያሉ እየመጽወተ ነበረ እያለፈ የነበረ እሱ ከፊት ፊት እየሄደች ጨርሱ እሱ አጋልጦ ሲደርስ ሁለት ልጆች ከኋላቸው በድንጋይ ይሏቸውእና ና ስልካቸው ምናምን ጥሏቸው ይዘው ይሄዳሉ። ይሰወራሉ። በጊዜያቸው ከዛ አምስት ሰዓት ከምናምን አካባቢ ይመስለኛል። የሆኑ ማህበርተኞች አሉ በጣም በጎ አድራጎት በህይወታቸው ፈርደው ወድቀው ካገኙበት አንስተው ጴጥሮስ ሆስፒታል ይዟቸው ይሄዳሉ። በዛ መሀል ላይ ማንነታቸው፣ አድራሻቸው ሁሉም የያዘ ነገር ይዘውባቸው ስለሄዱ ማንም ያውቃቸውም። በቲክቶክ፣ በፌስቡክ፣ በዩቲውብ በሆነ በጣም ተለቀቀና አጋጣሚ ከቀኑ ስምንት ሰዓት አካባቢ ስልክ ተደወላለኝ። ኒጋ ማለት ነው፣ በጣም ጓደኛ ነው። በጣም በቃ ከዛ እንዲህ የሚባል ሰው ታውቃለህ ወይ? ባለቤቱ ስም ተጠቀሰና፣ ሲታቅ ማናትና ምን ሲለው ባለቤቷ እንደዚህ ጸጋዬ ምናምን ሲለው አዎ ጓደኛ ይመስላል። ወድቀው ምናምን ስለተገኙ ጴጥሮስ ሆስፒታል ድረስ ተባ። ከዛ ቅጽበት በጣም ደነገጥኩኝና እየትኝ ያለ ታላቅ ወንድሙ አለ ለባለቤቱ ደወልኩኝና እንዲህ ነገር ሰምቻለኝ፣ እኔ እየትኩኝ ነው ድረሱብኝ አልኳቸው። አጋጣሚ እንዲህ ሲደወል ምን ሊደረግ ነው በሚል ፈራሁኝ፣ ለራሴ እንደ ሀንግም ነገር ሊሆን ነገር ሊያደርጉኝ ነው በሚል የደወለልኝ ልቅ ከጳውሎስ ሆስፒታል ነበረ። ጳውሎስ ሆስፒታል እንትን ሲለኝ ልጁ የት ደረስክ ስለው ጊዮርጊስ አለኝ። ቀየነዳሁኝ ነበር ስለፈራውኝ ቀድሜው ቦታው ላይ ደረስኩ። ጴጥሮስ ሲሄድ ምናምን ራሳቸው ያውቁም ትተዋል ምናምን። በጣም ያስጠራ ነገር ነው። በዛ ቀጽበት ታመሙ ና የሆኑ ማህበርተኞች አለው ስማቸው እነዛ ልጆች እስከሚገኙ ድረስ ጾም ቅበላ ቀን ነው እስከሚገኝ እኛ እስከምንገኝ ድረስ በብራቸው እንትናቸው በቃ እያሳከሙ ስጡ መልካም ወጣትነት፣ በጣም አርያ የሆነው ነገር በህይወታቸው ፈርዳው ነው የመጣ ነገር ይምጣብን በሚል እያሳከሙ ጠበቁን። አጋጣሚ እያሳከም ነው እያለ መጋቢት አምስት ወንድማችን ይወቷል። እሱ ባለቤቱ ደግሞ እድና ወደ ስራ ተመልሳለች። እና የእሱን ሙት አመት ለማሰብ ትንሽ ነገር ባይጠቅምም አምሳ ሺህ ብር የእሱ ነፍስ ይማር ለማድረግ ይዘን ነው በጣም አሳዛኝ ነገር ነው። እውነት ለመናገር ቅድም እያወራን ልብ የሚነካ ነገር ነው የተፈጠረው። ሰው ባላሰበበት፣ ባላቀደው፣ ባልጠበቀው ሁኔታ ቤተሰብም ሰውም ልጅ ወደ ወጥቶ ይመለሳል ብለ በምታስብ ሰዓት እንግዲህ ከባለቤቱ ጋር ሆኖ ነው አይደለ? እንደዚህ አይነት ነገር የተፈጠረው እና ያውም ለተራ ሞባይል ነው። እኔ እንደውም ሌላ ነገር ነው ወይ ፐርሰናል ሌላ ጉዳይ ነው ወይ ማለት ከጀርባ ሌላ ነገር አለው ወይ ብዬ ስል የዘረፋ ሁኔታ ነው ነው ኒ። በነገራችን ላይ እንዲህ አይነት ነገሮች አንዳንዴ እየተበራከቱም እየተበረከቱም የመጡበት ሁኔታ አለና በርካታ በጎ ሰዎች ሰርተው መብላት ሀገርንም ወገንም ሊጠቅሙ የሚችሉ ሰዎችንም እያጣን ያለንበት ሁኔታ ነው እና እናንተ ለወንድማችን ምንድን ናችሁ? እኛ ጓደኛ ጓደኛችሁ ነው። ኦኬ ኦኬ። በጣም ያሳዝናል። እንግዲህ ትልቅ ትራጀዲ ነው። ልጆቹን ደግሞ መቼም ማትረፍ ባይቻልም እሱም ማትረፍ ባይቻልም፣ ቢያንስ ባለቤቱ መትረፍ ችላለች እና ያገዟቸው ልጆች ደግሞ የእውነት አይገርምም። በዚህ በኩል መጥፎ ነገር ታያለ፣ በዚህ በኩል ደግሞ የባለቤቱት እንዲተርፍ እንኳን ያደረጉት እነዛ በጎ ነገር። ብዙዎቻችን ጥለን ነው ምንሄደው ኢቨን እስኪገኝ ድረስ እንግዲህ እናንተ እስክትመጡ ድረስ የሚያስፈልገውን ወጪ ሁሉ እየሸፈኑ የነበሩት እነዛ ናቸው። እዛ ጋር ያለውን ነገር አስበው በጣም በጣም የሚያስከፋ እንግዲህ ለተራነ ነው የሚባል ነገር ለሞባይል የሚባል ነገር ያን አስቀያሚ አስከፊ ነገር ሲያደርጉ እዚህ ጋር ደግሞ ያሉትን ተጠያቂ እስከመሆን ደረጃ ምክንያቱም ብድግ አርገው ሆስፒታል ሲካሄድ ማን ነው ምንድን ነው እንዴት ነው ብዙ ተጓዳኝ ነገር አለ። ያን ሁሉ አልፎ ተርፈው ይዞ ሄደው ደግሞ ለሕክምና ማቅረብና ባለቤቱ እንድትርፍ ማድረግ ደግሞ ስታይ በዚህ በኩል ደግሞ ሌላ ሚዛን አለ እና ወንድማችን አሳዛኝ ነው ቀኑ ሆኖ መቼም አትትረፍ ያለው ነፍስ ነው እንጂ በተቻላቸው መጠን አስተዋጽኦ አድርገዋል። በዚህ አጋጣሚ ብዙዎቻችን እንፈራለን። ሰዎች ወድቀው ስናይ ከህግ አንጻር ያስጠይቀናል። መጀመሪያ የነካው አንተነ ማለት ማንም ኃላፊነት መውሰድ አይፈልግም። ሪስክ መውሰድ ማንም ሰው አይፈልግም። ትፈራለህ። ምክንያቱም የመጀመሪያ ተጠያቂ የምትሆነው አንተነ ተብሎ ስለሚታሰብ ሰው መኪና አደጋም አጋጥሞት ይሁን ወድቆም ይሁን እንደዚህ አይነት ልክ አሁን በሰማነው መልኩ የሆነ ችግር ደርሶበትን ብናይ እናልፋለን ማለት ማንም ሰው ሪስክ አይፈልግም። እና እነዚህ ሰዎች የእውነት የእውነት አስተዋጽኦ አድርገው ቢያንስ ቢያንስ አንደኛ እንደው ወንድማችን ቢያልፍም በክብር ሆስፒታል እንዲሄድ አድርገው በክብር እንዲከናወን ማድረጋቸው፣ እህታችን እንድትተርፍ ማድረጋቸው ትልቅ ነገር ነውና ይሄን አስተዋጽኦ ያረጉትን ሰዎች ከልብ እናመሰግናለን። እውነት ለመናገር ትልቅ የኢትዮጵያዊነት ስራ ነው የሰራችሁት ብያስባለሁ ሰዎቹ ይሄንን ያደረጉት ሰዎች ተገኙ። እሺ ልጆቹ አጋጣሚ ሆኖ አንድ ወር ከምናምን ጠብቅ፣ ቀን አርባ ልናበላ አርባ ልናበላ ሰኞ ልናበላ ጉርግሪዎስ ነበረ፣ አርባው ልናበላ እያደረግን እያለ ቅዳሜ ቀን አጋጣሚ ሆኖ ያ ሁሉ ስልኩ አሪፍ ስልክ ስለነበረ አቆይቶት ሲም አስገባበት አጋጣሚ ሲሙ ሲያስገባው በ30 ደቂቃው ነው፣ አይሚ ነበር ይታወቅ ስለነበር እንዳስገባው በ30 ደቂቃ ውስጥ ነው ቦሌ አካባቢ ሲዝናና ተያዙ። ያን ብቻ ሳይሆን ደጇ፣ ኦ ስልኩን የወሰደው ሲያየው ስልኩ በጣም አሪፍ ስልክ ስለነበረ ለመሽጠት አቆየው። ያው እግዚአብሔር ሊያጋልጠው ሲፈልግ እለቱ ቀን ቆየና አጋጣሚ ከዚህ በላይ ደግሞ የተፈጠረው ምንድን ነው? ሰማቷ ደጅ እሱ እንደሞተ ይህ ነገር እንደተፈጠረ ስለታወቀ አካባቢው በጣም ብዙ እንትን እሱ ሰማትነት ቢቀበልም የሰማቷ ደጅ ግን በጣም ብዙ ከሀያ በላይ ሌቦች ላይ ይዟል። የተለያየ ቀን እየተዘረፈና እየተሰረቀ ቤተክርስቲያኗ ደጅ ሰው እንዳይመጣ ማድረግ ነበር እቅድና የሰይጣን ስራ ነበረው። በእሱ ሰማትነት እሱ ሞቶ ደጇ ግን ክፍ ተደርጎ ሙሉ ማለት ይቻላል በጣም ብዙ ሰው ነው የታሰረ። ልጆቹ ሁለት ናቸው። ደሞ የስርቆታቸው አንድ ቀን ከሰበታስ ከስሉልታ የሚዘርፉት ግሩፕ አላቸው። ሌሎቹ ደግሞ ከአለም ገና እስከ ደጋጣፉ ድረስ በተራተራን አንድ ቀን ቢዘርፋሉ አንድ ቀን በተለያየ ቀን ነበር ወንጀል እሱ ላይ ነገር የብዙ ሰው ህይወት ሁለት ቀን ለቤተሰብም ምናምን እፎይታ ነው ቢያንስ አንድ ሰው ልጅህ ወጥቶ ቀርቶ ማነው ምንድነው ብለህ እንኳን ማሰብ ፈራጅ ፈጣሪ ነው። ልጅ ከሞተ በኋላ ሰዎች ምንም ማለት ምንድን ነው የሚያዋጣው ነገር ቅድም ያልከው፣ ቢያንስ እሱ ቢያልፍም እንደሱ መሰል ሰዎች አደጋ እንዳይደርስባቸው እሱ። ሳንዴ በቃ አልፏል፣ ወንድማችን አልፏል። ነገር ግን ቢያንስ መሰል እንደሱ ሌሎች ወጣቶች፣ ሌሎች ወንድም እህቶች እንዳያልፉ ምክንያት ሆኖ እነዚህ ሰዎች መያያዛቸው ቀላል አይደለም። በጣም ደስ ይላል። እናንተ እንደ ጓደኛ ስሙን ለማስጠራት ለመዘከር ያደረጋችሁ ጥረት በጣም ደስ ይላል። ምን አይነት ሰው ነበረ ወንድማችን? በጣም ተግባቢ እና ከማህበረሰብ ጋር መኖር የሚችል በጣም ቅን የሆነ ሰው ሩሩህ የሆነ ሰው ነበረ እና ከእኛም በዚህ እንድንገኝ ያደረገን የእሱ የማንነት ባንገልጸውም እንዲህ ነው ብለን የምንገልጸው ሰው አይደለም። በጣም ጥግ ድረስ እየሄደ ትልቅ ሰው ነበረ። አዋተኗ ወጣት ነው። እግዚአብሔር ነፍሱ ይማር ለማለት ያህል ነው። ያው ያስተምራል ብለን ስለምናስብ ነው እዚህ ቦታ ላይ ለመምጣት ያቀድ ነው እና ልጁ ከምገልጽልህ በላይ ነው። እግዚአብሔር ነፍሱ ይማር ለማለት ነፍሱ ይማር ለማለት እንወዳለን። እናንተንም መጽናናቱን ይስጣችሁ፣ ለቤተሰብም መጽናናቱን ይስጥ። እዚህ ድረስ መታችሁ ስሙ እንዲዘከር እንግዲህ አሁን እንደምታውቁት መቄዶንያ በርካታ ካህናት አባቶች፣ መነኮሳት፣ ቆሞሶች ያሉበት ከምንም በላይ ደግሞ ልመና ጸሎታቸው የሚደርስ ከሰው ብድራትን መክፈል የማይችሉ ነገር ግን ጸሎት ልመናቸው ፈጣሪ ዘንድ የሚደርሱ ሰዎች ያሉበት ቦታ ነውና ለወንድማችን ነፍሲ ማር ለማስባል የተጀመረውም የመቄዶኒያ ህንጻ አንዱ መታሰቢያነት ነውና የ50 ሺህ ብር ስጦታ ይዛችሁ ስለመጣችሁ በአረጋውያኑ ስም ከልብ ከልብ እናመሰግናለን እናንተንም እንግዲህ ቋሚ ቆራቢ አስቆራቢ ያድርጋችሁ አይለያችሁ፣ ከዚህ በኋላ በክፉ አትገናኙ ለማለት እንወዳለን። የተለየ መልእክት ከሌላችሁ፣ እሺ። ማህበሩ ስም ስለምን፣ ልጆቹን ማመስገን ስላለብኝ፣ ከወደቀበት ቦታ አንስተው ይዘውትን የመጡት ልጆች ስም ማህበሩ ስም ቤተ ቅዱስ ኒቆላዊስ ይባላሉ። በጣም ደስ የሚሉ በጣም ቅን ወጣቶች ናቸው። በቃ አላም እንትን ነዲያንን ለመመገብ ነበር የሄዱት። አጋጣሚ እግዚአብሔር እንትን ሲላቸው ጨርሶ ሲወጡ ውስጥ ወጥቀው አትተው ስላመጡልን በጣም በእግዚአብሔር ስም ከልብ እናመሰግናለን። መሰግናለን ሌላ የምትለዋለን በጣም እናመሰግናለን። ወንድማችን ጸጋዬ ካሳይ እንግዲህ ነፍሲ ማር ለማለት እንወዳለን። ወንድማችንን በማሰብ ጓደኞቹ እሱን መታሰቢያ በማድረግ የሀምሳ ሽህ ብር ስጦታ አምጥተዋል ከልብ እናመሰግናለን። እንግዲህ በዚህ አጋጣሚ የመጣችሁት መቄዶንያ ነው እና ይህንን ሀሳብ ለሌሎች ገብቷችሁ ነው እናንተ እዚህ የተገኛችሁት። በእርግጠኝነት እዚህ ብናደርግ የተሻለ ይሆናል ብላችሁ እንግዲህ ለወዳጅ ለዘመድ ለጓደኛ በማስተባበር ነገ ደግሞ በተሻለ ሁኔታ ተመልሳችሁ እንደምትመጡ ተስፋ እናደርጋለን። እግዚአብሔር ይስጥልን። በጣም እናመሰግናለን። አይሸልም ይገርማ አንዳንዴ